ለምሳሌ አልሸባብ እንዲማሩ አይፈቅድም። ቀላል ከሆነ አልሸባብ የራሱ ግዛት አለ እንዲማሩ አይፈቅድም። ሲስተማቲክ ነው። ግን እስልምና ቢከለክለኝ ኖሮ አው ቢ ፈርስት ዋን ቱ ሲድ አት ሆም ትረስ ሚ ቤቴ ነው የምቀመጠው። አትማሪ ካለኝ እስልምና እውቀትን መፈለግ በወንድም በሴትም ላይ ግዴታ ነው። ያን ያክል የሰውን ካልቸር ቶታሊቴሪያን በሆነ ወይ የሚለውጥ ነው። ለእኔ ስልምና ኢ ዳዝ ማደር ወሬ አይ ጎ ምድር ልግባ ስምጥ ልግባ ሰማይ ልውጣ ሃይማኖቴ የሚለኝ ነገር እየተገበርኩ ነው። ልብሱ አያወርደኝም፣ ከፍም አያደርገኝም በሰው እይታ ነገር ግን በልቤ እኔ አላህን የመገዛት ምልክት አርማዬ፣ ባንዲራዬ እስከሆነ ድረስ አም ሪሊ ፕራውድ ማንም ቢጮህ ማንም የአሸባሪነትና የመጥፎ ነገሮች ምሳሌ ቢያደርገው፣ አይ ዶን ኬር ቢካዝ ዋት ዝ ኢንሳይድ ሚ ጀስ ሻይን። ገብተዋል። እኔ ካልፈረምኩበት የማይወጣ ወረቀት አለ ፍሮም ዲፓርትመንት። ልክ ሲያዩ ምን እንደሚሉ ታውቃለህ? ኦ ኢዝ ዛት ሪሊ ዩ አንቺ ነሽ እንዴ? ለምን አላችሁ? በስልክ ስናናግርሽ ይህን ልብስ አልጠበቅንም ነበር ደዎይ ቶክ ቱ አስ፣ እንደ አረብ አይመስልም። አምና አረብ። ኦኬ፣ እንደዚህ ሙስሊም አይመስልም። ኖ አም ሙስሊም። ስለዚህ አንድ ሰው ፕራውድ ሆነው ማንንም ሳይነካ ልብሱን ግዛልኝ አላልኩህ፣ አንተ ቤት ልኑር አላልኩኝ፣ አእምሮዬን ሸፈነብኝ አላልኩኝ። ዋትስ ደ ቢገስት ኢሹ ምንድን ነው? ሌላ ሰው መጥቶ እኔ ልቆርቆርልሽ እኔ ላንቺ ልጩልሽ። አይ ሀቭ አ ቮይስ። እኔ አንተን ካልነካሁ ናኦል ቤት ሄጄ ልተኛ ካላልኩ ከናኦል ጨርቅ ላይ ይሰፋልኝ ካላልኩ ዋት ኢዝ ዘ ፕሮብለም? ለምሳሌ አልሸባብ እንዲማሩ አይፈቅድም ካላልኩ አልሸባብ የራሱ

አልሸባብ፣ አልቃይዳ፣ ማንም ዩሜንሽንተም የምትዘረዝራቸው ቡድኖች እኛ መመሪያዎቻችን አይደሉም። ኦኬ። ማንም ተነስቶ ግሩፕ ፈጥሮ ጽንፈኛም በለው ምንም በለው የራሱን የፖለቲካ ጥቅም ለማስጠበቅ የሚመሰረት ግሩፕ የእስልምና ማስረጃ አይደለም። ኢን ዘ ፈርስት ፕሌስ፣ እኛ ቁርአንና ሀዲስን ነው የምንቀበለው። ከቁርአንና ከሀዲስ ሴቶች መማር አይፈቀድላቸውም የሚል ገልጽ አሁኑን አሳየኝ። ቢኮዝ ሃይማኖቴን የማውቀው ለሴትም ለወንድም እኩል እውቀት መፈለግ ግዴታ ነው። ለሴትም ጠምጥሩል። መልስልሽ ወንድሜ፣ አንድ ደቂቃ እኮ ነው። ስለአመመኝ ደብል ኤኮ አይመቸኝም አሁን። ይቅርታ። አዎ፣ አንድ ያስጨርሰኝ። እኔ መስማት እችላለሁ። ዶንት ወሪ ሰው እያልኩት ያለሁት እያንዳንዱ ነገር ስትወያይ ማለት ነው፣ የሆኑ ግሩፖችን ወክለ እስልምናን ይወክላሉ ብለህ እንዳታወራ። አሁን ከቁርአንና ከሀዲስ ማስረጃ ስጠኝ። ኦኬ ሴቶች መማር የለባቸውም የሚል ሰው እኔ ዊ ሊጅኔን ዋን ቱ ዋን የምከተል ስለሆንኩኝ መማሬ፣ እዛ ዩኒቨርሲቲ ድረስ መሄዴ ሚስቴክ እንደሆነ አሳየኝ። አሁን ከቁርአንና ከሀዲስ ዝ ኖ ወይ ዩ ሜንሽን ግሩፕስ ግሩፕ ሜንሽን እንዳታረግ፣ ማንም አይወክለንም። ቁርአንና ሀዲስ ላይ። እሺ ጨርሰሻል? ይቅርታ አቋረጥኩሽ፣ አሁን አም ሶሪ። እኔም ራሴ ሄዴካልኝ እምነት እርሱ ፊሊንግ ወል ጨርሰሻል። ወንድሜ ገባ እኮ በማለት ስለዚህ ሶስተኛ ስለምታቋርጠኝ አንተ ጨርስ በቃ ጎ ኦኬ። እንደነገርኩሽ መነሻችን ቶፒክ የነበረው ቴክስት ቡክ አልነበረም ቴክስት ቡክ ምንም እሱን ነገር ትተናል። አይድንት ምንም ነገር እዛ ላይ ምንም ማንሳት አልፈለግኩም። ግን ሲስተማቲክ የሆነው ወይ ማንሳት ቀላል ነገር ነው። አሁን ሲስተማቲክ የሆነው ወይ አንቺ ልክ ነሽ፣ እኔ እውነተኛ እኔ ሙስሊም ትያለሽ። አይ እኛ ደግሞ እውነተኛን ሙስሊሞች ይችላሉ። ለእኔ ለምንድን ነው አንቺ እውነተኛ ሙስሊም የምትሆኝ? ለምንድን ነው አልሸባብ እውነተኛ ሙስሊም የማይሆን? ስ ይመልሽልኝ። ኤግዛክትሊ፣ ለምሳሌ ክርስቲያን ጽንፈኞች አሉ በየቦታው ሶሪያ፣ ሌባኖን ወሬቨር ዩ ጎ ራሻ። አይ ኔቨር ሜንሽን እነዚህ ሰዎች ክርስትናን ይወክላሉ ብዬ አውርቼ አላውቅም። ክርስትና ሃይማኖት በእነዚህ ሰዎች ስህተት ነው ብዬ አላውቅም። በአይነው ግሩፕ ክርስትናን የሚያሰድብ እኔ ማውቃለሁ፣ ግን መጽሐፉን አይደለም የሚወክሉት እነዛ ግሩፖች። የራሳቸው ፖለቲካ ለመመስረት ጥቅማቸውን ለማስጠበቅ ነው የመሰረቱት። ስለዚህ ክርስትና በእነዚህ ሰዎች ይወሰናል ብዬ አልወቅስም። ሶ ቤስድ ኦን ማይ ሆሊ ቡክ በዛ ነው ልንወቃቀስ የሚገባ ኦኬ። ኢፍ ዩ አስክ ሚ ፐርሰናሊ ኣይ ፕራክቲስ ማይ ሪሊጅን

ይሄኛው ሴቶች በእስልምና እንዲማሩ አይፈቀድላቸውም ያልከኝን ኤቪደንስን ስሚ ሚሊን ስንግ አባውት ኢስላምን ኤግዛምፕል ጋይስ ሁለት ሰዎች አሉ ምበል። ኦኬ አንድኛው የቄስ ልብስ ለበሰምበል፣ አንድኛው ደግሞ ይሄ የሼክ ልብስ ለበሰምበል። ኦኬ ግን ደግሞ ይሄ ሰውዬ ሙስሊምም አይደለም ያኛውም ክርስቲያን አይደለም። በደይ ሃብ አ ጎል ቢሃይንድ ዳት ኮርስ ዳት ቲቺንግ ክርስቲያን መስሎ የገባው ቄስ የሆነ የራሱ የሆነ አላማ አለው። ኦኬ ሙስሊም የሆነ የገባው ሰው የሆነ አላማ አለው። አሁን ክርስትናን በሙሉ ዓለም ላይ ያለን ክርስትና በሙሉ ማለት እንትን ማድረግ አለብኝ ብዬም ማድረግ አለብኝ በዚህ ቄስ ምክንያት። ጀስት አ ሲምፕል ኩዌስችን ክት ስ ክ አሁን ለምሳሌ የሆነ ሼህ ተብሎ ፂሙን ስላሳደገ ቁርአንና ሃዲስ በጎኑ ስለያዘ የሆነ ግሩፕ አልሸባብ የሚባል ስማቸው ምንም አድርገው እንትን ይበሉት፣ ይሰይሙት ቁርአንና ሃዲስ የሚለውን እስካልተከተሉ ድረስ

ደግሞ ከተሰማሽም ይሁንልሽ ችግር የለም፣ ግን እንደው እንደዛ ከተሰማሽ አስ አልሸባብ ባይደግፍሽም፣ እንዳሸነፍሽ ባይደግፍሽም እሱ ማለት ነው እኮ። ቆይ ቆይ ነገርኩሽ እኔ ቴክስት ነገርኩሽ። እኔ ኮንሲደር አድርጌ ያለው እኔ ኮንሲደር አድርጌ ያለው እሺ ያደረው ነዋስነየቀየረ ነውአን ጣስን ጸጣስ ቢ ምክንያቱም ስ ያወራ ነው። እሺ ቅድም ማስረጃ ስጠይቀው ዝግጁ አደለው አደላ ማስረጃ የለውም። ሴት ልጅ በስላም መማራትችልም የሚለውን ማስረጃ አላቀረበልኝም። ዋን ዋንንግ ሁለተኛው ነገር ደግሞ አልሸባብእና አልቃይዳ ር ደ እስላምን አይወክሉም አልኩት። እሱንም አልተቀበለም። ስለዚህ እኔ የሙስሊም ሴት ልጅ አትማርም የሚለውን ኤቪደንስ ካሳየኝ በኋላ ወደ ኤቨር ሂዋን ሚሊዮን ኩስችንስ እመልሳለሁ። ምክንያቱም እያቋረጥከኝ ነው፣ ሰአቱን የወሰድክብኝ። አም ሶሪ ባትገባ ኖሮ እኮ ጨርስ ነበር። እስካሁን አታቋርጠኝ።

በማስረጃ ልርዳው። ሲስተር ይቅርታ፣ አለ ሁለት ጊዜ ነገር አሁንም ሶስተኛ ለመድገም እሞክራለሁ። አሁን በቅርብ ሰዓት ስለሆነ ፔንኪለር ሲወሰድኩት እሱ ትንሽ እስኪያልቅ ድረስ ትንሽ ኤነርጂ ሊኖረኝ ይችላል። አባት አልሸባብ ኤኒዋን ስማቸው ችግር የለብኝም። አልሸባብ ሚበሉት፣ አልቃይዳ የሚበሉት፣ ፋጢማ ይበሉት፣ ዛህራ ይበሉት፣ ስማቸው ምንም አይመለከተንም። መመሪያችን ቁርአንና ሀዲስ ነው። ቁርአንና ሀዲስ ላይ ያልተጻፈ ነገር ያልተፈቀደ ነገር አንድ ሰው እንደ ቡድንም ይሁን በግልም ይሁን ይዞ ከመጣ ውድቅ ነው። ምክንያቱም ዊ ሃቭ ቱ ጎ ባክ ቱ ዘ ፍርስት ፋውንዴሽን ዊች ኢዝ ቁርአን አንድ ሀዲስ ያ ሰው ግሩፑ የፈጠረበት ምክንያት ስማቸው መሐመድ ስለሆነ ወይ ደግሞ የሙስሊም እንትንን ስላሉ ስለተጠቀሙብን ብቻ እኛን አይወክሉንም። ቅድም አንተ እንዳልከው ሁሉም ሙስሊሞች አይደሉም ብልሃል፣ እውነትን የያዘ ማለት ነው። እውነትን የያዘ አንድ ሰው እንኳን ቢኖር እሱ እስልምናን ወክሎ መኖር ይችላል። ሚሊየንስ ኦፍ ፒፕ ደ ሆል ወርድ አጌንስ ቁርአን እና ሃዲስ ከሄደ ዳሴት ዶንት ም ም ኣዘ ሙስሊም አይወክሉንም። አንተ እንደ ናኦል ማለት ነው መጽሐፍ ቅዱስ ላይ ያለውን ነገር ይዘህ እስከሄድክ ድረስ ተከታይ ኖረህም አልኖረህም የአንተ ክርስትና የሚለካው በመጽሐፉ ነው እንጂ በሰዎቹ አይደለም። ተግባብተናል። ስለዚህ ማንም እየተነሳ የሆነ ቡድን እየመሰረተ ዜር አር ኤ ሎት ኦፍ ፖለቲክስ ጎይንግ ኦን ኢን ዘ ወርልድ ዩ ኖው ዛት ክርስቲያኒቲም ላይ ኢስላምም ላይ ወሬቨር ዩ ጎ ፖለቲክስ ይሰራል ጥቅም እስካስገኘ ድረስ እኮ አሁን እናትና አባትን የምትክድበት ዘመን እኮ ነው ጥቅም እስካስገኘ ድረስ መሐመድ ከድር ብሎ ምን አገባው እሱ ለምን የራሱን አጀንዳ አራምድም ቁርአንና ሀዲስ ነው መለኪያው አልኩኝ እና ኦልን አይወክልም ያ የቅድሙ ቄስ የቅድሙ ሼክ ደግሞ ቁርአንና ሀዲስን አይወክሉም ስለዚህ ኮንክሉድ ማድረግ አንችልም ሙስሊሞች እንደዚህ ናቸው ብለን መወሰን አንችልም እስልምና ሴቶች መማር አይችሉም የሚለውን ራሱ

እስልምና እውቀትን መፈለግ በወንድም በሴትም ላይ ግዴታ ነው። ያልተማረ ምንም አይነት ነገር ውስጥ ቦታ የለውም። ሶ ናኦ ጥላቻን አንዳንዴ ይሄ አለም ላይ የሚሰራም ጥላቻ ክርስቲያኒቲም ላይ እስላምም ላይ ዶን ሃ ቱ ፎሎ ዋን ኢንዲቪጁዋል ግሩፕ ተግባብ ሰምቼሻለሁ። ጥሩ ነው፣ አችልሽ ያው እኮ በቃ ለሶማሌ ሶማሌ ቱቢዬ ሶማሌ ኢይዝ ቱቢዬ ሙስሊም ከእዛ ውጪ እራሱ ማሰብ አይችልም። በእውነት እውነቴን ነው። ጀስ ጎግሊት ከፈለግሽ ቀል ቱቢዬ ሶማሌ ኢይዝ ቱቢዬ ሙስሊም ነው የሚሉት ምክንያቱም ይሄ ነው ካልቸራሊ ሙሉ በሙሉ ሲጀመር እንትንም አላቸው። ምንድን ነው ስሙ ናሬቲቭ አላቸው። የመጣ ነው ከቁሬሽ ነው ከሞሐመድ ክላን ነው የሚል ናሬቲቭ አላቸው። ብቻ እንደዚያ ነገር ሚቶሎጂ አለና እሱንም ተጠቅመው ሊሆን ይችላል። ኤኒዌይስ ግን ያህም ያክል የሰውን ካልቸር ቶታሊቴሪያን በሆነ ወይ የሚለውጥ ነው ለእኔ እስልምና እና ይሄ ደግሞ አይዶንት ቲንክ እንትን የምንለው ነገር እና ደግሞ በጊዜው የነበረ የአረብ ካልቸር ስለሆነ ነው። ለምሳሌ ነብዩ መሐመድ የመጡበት ጊዜ አላህ በሳቸው በኩል ይህንን ነገር ስለላከ በጊዜው የነበረው የአረብ ካልቸር ስለሆነ ነው፣ ስፕሬድ ስላረገ ነው አይ ቲንክ አላህ ሹድንት ሄት ዩ ካልቸር ከሆነ ያል አቅም ከየትኛው ዊች ፓርት ኦፍ ኢትዮጵያ ልትሆኝ እንደምትችል ግን የራስሽ ያህ ማህበረሰብ፣ የመጣሽበት ማህበረሰብ የራሱ ካልቸር አለው፣ የራሱ ማንነት አለው፣ የራሱ ቋንቋ አለው። ኦኬ አላህ በራሱ ቋንቋ ሊያናግረው ይችላል፣ በራሱ ቋንቋ ሊያስተምሮ ይችላል። በራሱ ቋንቋ ይህ እንግዲህ የኔ እምነት ይህም ብዬ ጨርሳለሁ። እሺ፣ በራሱ ድሬሲንግ፣ በራሱ ሁኔታ አላህ የህን ማህበረሰብ ማግኘት ይችላል። አላህ የህንን ማህበረሰብ ለማግኘት የአረብን ካልቸር ማስተጋባት አይጠበቅበትም። እና ዞስ ኦፍ ዩ ሁአር ሴንግ ደግሞ ከታች ማለት ነው። እስልምና በቁርአንና በሀዲስ እንጂ በአረብ ካልቸር አይደለም። እነሱ ሁሉ የተገኙት ከየት ነው ከአረብ ካልቸር አይደለም። እንዲ እንዲ እረተው ትንሽ ሰልጠን እያለ በደም ስናስተውል አት ሊስት እና ጥላቻ እኔ አይደለሁም እየሰበኩ ያለሁት፣ እኔ እውነቱን እየነገርኳችሁ ነው ያሉት እዚህ ጋ ልክ ነው። የእኔም ፋላሲ ሊኖርበት ይችላል። ምንም ችግር የለውም። እንደ ደብል ስታንዳርድ እንኳን ዳት አምኝልሻል። በክርስትና ላይ ራሱ ክርስቲያኒቲ ራሱ ኢሚዩን አይደለም አሉ ኢሌመንትስ ኦፍ ኢምፖዚሽን አለ ብዬሻለሁ። ኢምፖዝ የተደረጉ ነገሮች አሉ ክርስትና ላይ ራሱ ብዬሻለሁ ግን

የሆነች ሴት ወደድ ክንበል ሂጃብ የምትለብስ አረብ ነች፣ ግን ሙስሊም አይደለችም። ለምሳሌ ማለት ነው። አንተ አምነህ ፈቅደህ እስካደረግከው ድረስ እኔ መጥቼ ልወቅስህ ይገባል? ተቀበልካት በቃ፣ ዘ ወይ ሺ ኢዝ ተቀበልካት። እኔ መጥቼ አንተ መውቀስ አለብኝ? መወገር አለብህ? ጥላቻ ልነዛብህ ይገባል?

አክሴፕት አድርጌዋለሁ ወድጄዋለሁ። አንተ አልጣምህም ማለት ወይ ደግሞ እንደኔ አይነት የለበሱ አረቦች ስላሉ የአረብ ካልቸር ነው ስላልከው የሚቀየር ነገር የለም። አይ ላቭ ት አሚን ዘ ወርስት አደለ። የሚያስገድደኝ አለ ወስተርን ላይ ይህን ጥቁር ልበሺ ብሎ የሚያስገድደኝ አለ እንዴ? ናውሊ በፍጹም ባህሪ ዌስተርን ላይፍን ያስገድድኩሽ አይደለም እኮ። ሚሳደርሰኔጠቆልኩትም ያደግሽበት ማህበረሰብ ኦኬ፣ ራስሽን ሆኜ ነው እኔ ያልኩት እንጂ እኔ ዌስተርን እንድኮኝ ያደግኩት መሀል ቦሌ ዋንዳ ነው። ጃፐር ማርኬት ይባላል ስፔሲፊክ ፕሌስ። ሰውም ምን አይነት ነፃነት፣ ምን አይነት ቦታ እንደሆነ ማወቅ ትችላለ። ግን እኔ ሃይማኖቴን በጣም ወድጄው አፍቅሬው ስለምከተለው ዳዝ ማተር ዌቨር አይ ጎ ምድር ልግባ ስምጥ ልግባ ሰማይ ልውጣ ሃይማኖቴ የሚለኝን ነገር እየተገበርኩ ነው ልብሱ አያወርደኝም ከፍም አያደርገኝም በሰው እይታ ነገር ግን በልቤ እኔ አላህን የመገዛት ምልክት አርማዬ ባንዲራዬ እስከሆነ ድረስ አም ሪሊ ፕራውድ ማንም ቢጮህ ማንም የአሸባሪነትና

ኦኬ እንደዚህ ሙስሊም አይመስልም ኖ አም ሙስሊም ስለዚህ አንድ ሰው ፕራውድ ሆነው ማንንም ሳይነካ ልብሱን ግዛልኝ አላልኩህ አንተ ቤት ልኑር አላልኩኝ አእምሮዬን ሸፈነብኝ አላልኩኝ ዋርስ ደቢገስ ኢሹ ምንድነው ሌላ ሰው መጥቶ እኔ ልቆርቆርልሽ እኔ ላንቺ ልጩልሽ አይ ሃቭ አ ቮይስ እኔ መጮሁ እችላለሁ ይሄ ልብስ ተጫነብኝ ብዬ መጮህ እችላለሁ። እናትና አባቴን አልሰማም በሃይማኖቴ ከመጡ ማለት ነው። ይህ ነው ት ቤተሰባችን ውስጥ አሁን አንተ መጽሐፍ ቅዱስ በደንብ ልታውቅ ትችላለህ። እናትና አባት ደግሞ ይህ ነው ዝም ብሎ እንዲሁ በስም በስም እየተከተለ የመጣ ሊሆን ይችላል። አስ ዘ ሴም አዝ ኢን ማይ ፋሚሊ ቁርአንን ሀዲስን ሙሉ በሙሉ ያውቁታል ማለት አይደለም። እናቴ ይህን ጥቁር ለብሰሽ ገና ልጅ ነሽ ገና ተምረሽ ትለኛለት አይ ኬን ሌርን ይሄንን ለብሼ ፕራውድሊ ለዓለም ለማሳየት ልክ ዋንጫ ይዤ ስወርድ አሙስሊም ላቸዋለሁ። ቢካዝ እንደዚህ ጥቁር ለብሰሽ እንደዚህ እየተባልኩኝ በሄድኩበት ስለምነገር ማለት ነው። ስለዚህ እኔ አንተን ካልነካሁ ናኦል ቤት እጄ ልተኛ ካል አልኩ ከናኦል ጨርቅ ላይ ይሰፋልኝ ካል አልኩ ዋትስ ፕሮብለም ለሚቢያን ሲቪላይዝድ

የተወሰነች ቅመማ ቅመም ብትጨመርበትም የአንተን ባህሪ ግን እዚህ ጋር ቫሊዩ ሳልሰጥ ማለፍ አልፈልግም። በጣም አዳምጠኛል፣ ታግሰኛል፣ በጣም ነው አመሰግነው። አይ ዊሽ ቱ ሚት ኔክስት ታይም ኦኬ። ቴንክ ዩ ቴንክ ዩ። እኮ እኔ የተናገርሽውን በደንብ ሰምቼሻለሁ። ዌል አሁንም ከታች ያላችሁ ሰዎች፣ ድፍን ያላችሁ እኔ ልናገር፣ ከታች ላሉት ከታች ያላችሁ ፕሊዝ አንዳንዴ ማለት ነው፣ የሰዎችን የሂዳያ መንገድ እንዘጋለን። ፕሊስ እሱ በመጣበት መንገድ እስካሁን በተማረበት መንገድ ትክክል ነው። ግን ደግሞ እኔ ከተናገርኩ በኋላ ትንሽ ኦኬ አለ ስንት ዩ ብሎኛል አይደለ? ሰው ሴይ ቴንክ ዩ በቃ። እንደሌላው አልሰደበኝም። ብዙ ስድቦች ተሰድበናል። ስለዚህ ቴንክ ዩ በሉት፣ አንዳንድ ጊዜ ማለት ነው ዲቤት ምናምን ሲባል ፍሮም ደ ሙስሊም ቱ ደ ክርስቲያን ሁሌም የምናገረው ነገር ነው። ዲቤት ማለት ጸብ አይደለም። ስፒከርስ ኮርነር ለንደን ካወቀው ከየትን ቦታ መጥተህ ትወያያለህ። መጨረሻ ላይ ስትጨርስ ሀግ ሀግ ነው በቃ። ጠላትም አይደለንም። ልዩነታችን ላይ ብቻ አምስት ደቂቃ ተከራከርን። እኔ እናንተ ስንጨርስ ዌር ቤስት ረሳ ነው። ስለዚህ ፕሊስ ወንድም እህቶቼ እናንተ ሬስፔክትፉሊ አናግሮኛል ታንኪ ዩ በሉልኝ። በቃ ሌላ ምንም ነገር አያስፈልግም። ሰው እኔ ያው ቢሃፍ ኦፍ ደም ይቅርታ ብያለ